ካወራቻቸው ነገሮች ሀያ አምስት ፐርሰንቱ ትክክል ሊሆን ይችላል። ሰባ አምስት ፐርሰንቱ ግን ምን ይከላል፣ ግልጹን ምትነግራችሁ ማለት ነው እና ያው እኔ አሁን ዛሬ ላይ ስለሷ ወጥቼ መናገር በራሱ ያሳፍረኛል ማለ ይ ያለፈ ጉዳይ፣ ያለፈ ታሪክ፣ ያለፈ ሕይወት ስለሆነ ማለት ነው። እና ከሩታ ጋር ስናወራ ለምን መልሳሰጥም ወተክ፣ ለምን ፈራክ፣ ትናንትና ማይታቸል ምናላ ቪዲዮ ላይ ለምን ለኦዲንስ መልሳሰጥም፣ ለምን ኤክስራቹ የሆነ መንገደኛ እንኳን እንድትረዱት ቢደውልላችሁ ወይም ቢሆነ ኬት ቢደውልላችሁ መለሳችሁ ደውላችሁ ምን ላግዘ ምን ልርዳ ትላላችሁ። አለ እንደ ማንኛውም ሰው ኢትዮጵያ ትመጣ ደውዬላት። አለ አልዋሸሁኝም ይሄንን ማለት ነው እና ስደውልላት፣ ግን እኔ ጠበቁት ነገር እና እሱ ያወራችኝ ነገር ፈጽሞ የተለያየ ነው የሆነው ማለት ነው እና እንደ ማንኛውም ሰው ማውራት ያለብኝን ነገር አውርቻ ስልክ ዘግቻለሁ በጊዜ እና ሩታም ለሩታም ይህንን ነገር ነበር እያሳየቻት የነበረው ማለት ነው። እና እኔን እያወራችን ለካ እሷ ሪከርድ እያደረገች ነበረ። ይህን በሙሉ ነገር ደግሞ እኔ አላቅም። የሁሉ ነገር እንደዚህ ሁሉ ታሪክ ተቀምሞ እንደጠበቀኝ ማቆ ነገር የለም። እኔ ስልክ አንስቼ አውርቻላለኝ። ከን ሳወራት እሷ ሪከርድ አድርጋኝ የሁሉ ነገር ይዛለች። እና ለሩታም ለካላታለች። ሌላው ደግሞ መረዳት ያለባችሁ ነገር እችል እስከዛሬ ድረስ ፋይሎችን አስቀምጣለች። ኦልሬዲ እኔን እና ሩታ ሁለት ዓመት ሊሆነን ትንሽ ነው ይቀር አብረን ከሆነን ማለት ነው እና ይህ ሁለት ዓመት ሙሉ እኔና ሩታ ብዙ ነገር አሳልፈናል። አብረን ያኔ ከፋሚሊ ጋር ግጭት ተፈጥሮ እዚህ እኔና ሩታ አዲስ አበባ ስንመጣ ከዛም ባለፈ ደግሞ እኔና እሱ አንድ ቤት ውስጥ ስንኖር፣ እንዲሁም የተለያየ ነገሮች ስናሳልፍ እችሊ ታያለች። መቼም አደለ እኔን ለእኔ ቦታ ካላት እኔን የምትወደኝ ከሆነ ስቲል እስከዛሬ ለእኔ የምታፈቅረኝ ከሆነ እነዚህ በሙሉ ነገሮች ሲከሰት መምጣት ትችል ነበር። ስሄጃለሽ ይሉኛ። ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናል የቤተሰቦች እንዴት ናችሁ? ደህና ናቸው። እንግዲህ አንድ ሳምንት ሙሉ አንድ ሳምንት ሙሉ እየተበጠበጠ እየተበጠበጠ እየተበጠበጠ እንግዲህ እየተስተካከለ መጥተዋል። ይሄንን ነገር ማለት ነው መጀመሪያ እንደተጀመረ ራሱ አብርሽ አብርሽ ማለት ነው ቶሎ ብሎ መልሱን ብሰጠ ባሸፋፍ ነው ይሄ ሁሉ ረጅም ጊዜ አይሄድም ማለት ነው። አንተ ንቀህ እያለፍክ ነው። ነገሮቹ ግን አንተ እንደናኩ እኮ አይደለም እየተባባሰ መጣ ማለት ነው። ዝም ማለት እኔ ፈልጎ ነው ይመስልኛል ለሷ ለሷ እሱ የኔ ፈልጎ ነው ዝም አለው እንጂ መልስ ይሰጠኛል ነበረ ምናምን ብላ ትሆናለች። በቃ በድብቅ ልላወራኝ ነው ምናምን ብላ አሁን እንግዲህ እሷ አብርሽ እንዳለ ከዚህ በፊት አላወራውም ብለው ነበረ። አሁን ግን አውርቻታለሁ። ዱባይ ላይ አወራችኝ፣ ከዛን ደግሞ እዚህ መጣሁትና ደወልኩለት፣ አወራሁት። ከዛ ምን ያደረገችኝ፣ ካርድ ያደረገችኝ ይህንን ሁሉ ቀን አላቅም ነበረ አለችው። እሷ ሆን ብላ ማለት ነው ብላ ተነስታ ቪዲዮን በቃለ አለ የሷ ጉሩምሶች እኔ እንጃ ገዝቶት ነው ይመስልኛል። እና ይሄ ዱርዮቹ አሉ ጫት ምናምን ሲያጡ ነው ይመስልኛል። እና እነዚህ ጠገቡ ያለው ሁለት ልጆች ያለውን ለጊዜ ማለት ነው። ዛሬ አንዱ አፍንጫውን ብሎት እንደ እኔንጃ ላቅም ሰጠው መስለኝ ደንብ በደንብ ሆኗል። ከምር እንደዚህ አይነቶች ሰዎች በጣም ነው የምታስጠሉት። እሺ የሰው ሕይወት ውስጥ ገብታችሁ የምትበጠብጠው ጭንቅላታቸውን መስሩ ሊሆን ሌባ ነገር ነው ይመስልኛል። ከምር በቃ የራሳችሁን ነገር አሰሩ፣ ምና የሰውን መንካት ትወዳላችሁ። ስለዚህ አንድ ሰው የራሱን ነገር የምሰራ ሰው የሰውን ሕይወት ውስጥ ገብቶ አይበጠብጥም? ነገ ሕይወቴ ምንድን ነው የሚሆነው ነገር ምንድን ነው የሚሆነው ሕይወቴ ምንድን ነው የሚሆነው ብሎ ያስባል ማለት ነው። የሰውን ሕይወት አይነቃም። ስለዚህ ዛሬ ደግሞ አብርሽ መልስ ሰጥቷለሁ ሁሉንም ነገር ማለት ነው። እኔ ሁሉ እንደተቀመመ ምንም የማውቀው ነገር የለም እኔ እና እሷ እኔ እና ሩታ ስንት ጊዜ ተጣልተን ተለያይተን በቤተሰቦች በስንት ነገር ብሏል። እውነት ነው ሩታና አብርሽ ሁ ብለው ከተጀመሩ እየተጣሉ ነበረ። ሩታ ተቀብላ ቤተሰቦቹ ራሱ እምቢ ብሎ ከዛ መልሶ ዳንኤልስ በጠብጦ ነበረ። የነ ሩታና የነ አብርሽ ህይወት እየተበጠበጠ ነው። ለምን እነዚህ ልጆች ከፍ ስላሉ ነው፣ ከሰው ትንሽ በቃ አለ አይደለ? ስለ ታዩ ነው። በቃ ሁሉም ውሻ ከኋላ ከኋላ እየሄደ እየጨዋል ማለት ነው። እንግዲህ ነገር ሲፈልግ ነው አደለ? ውሻ መተው የሚጨውባቸው ወይም ስለዚህ እንደዚህ ኳላ ኳላ መጥተው እናንተ የሚበጠብጣችሁ ነገር መፈለግ፣ ራሳቸውን መሳደግ፣ እኛን እንታይ እናንደግ ነው እንጂ የራሳቸው ህይወት ተበጠበጠ፣ ምን ሆነ፣ ምን ሆነ ምንም የሚያገባቸው ነገር የለም። ነገር ግን እዚህ ጋር ደግሞ እናንተ ናቸው ቦታ እየሰጣችሁ፣ ክፍተት እየሰጣችሁ፣ ሩታ ሻንጣን ይዛ ሮጠች። አብርሽ በቃ እንደዚህ እኔ ቻላቅም እንጂ እናንተ እኮ ብትዘጉ እንደተጀመረ የራሱ አሁ እንደዚህ ነው። እንደዚህ እንደዚህ እንደዚህ አውርቻታለሁ እንደዚህ እንደዚህ አወቻታለሁ፣ ዱባይ ላይም ደውላኛለች ብለህ ብትነግራት ደግሞ ለሩታን ብታስረዳ ማለት ነው። አንተም ታማኝ እንትሆናለ፣ ህይወትም እንደዚህ አይበጠብጥም። አንደኛ ነገር ህይወት ውስጥ ማለት ነው ትዳር ውስጥ ባልና ሚስት ሆናችሁ ምን የጥፍር ቆሻሻ ለምን አትሆንም? መደባበቅ ጥሩ አይደለም። አሁን ሩታ ሁል ጊዜ ልትጠረጥረው ትችላለች። ይሄ የልጅ ምን ደብቆኝ ይሆን ይሄ ልጅ ምን ምንድን ነው የሚያደርገው? ይሁን የሚምለው ነገር ጥርጥር ይኖርበታል ማለት ነው። አብርሽን ሩታ እንደዚህ ብታደርገው ይው እሱም ጥርጥር ሊገባበት ይችላል። ሁላችንም እንደዛ ነ ምንም ቢሆን ማለት ነው። ትዳር ውስጥ ግን መደበበቅ ጥሩ አይደለም፣ እንደኔ እንደኔ ከሆነ ማለት ነው። ስለዚህ ዛሬ እንግዲህ እሷ ዩቱባን ለማሳደግ ሆን ብለው የመጣችው ነው እንጂ ከዚህ በፊት ራሱ አብርሽ እኔ እንደውም የሚያውቀው ከፍቅር ቴጋ ነው ትንሽ ሆኖ ገና ዩቱባቸው ሰብስክራይባቸው ራሱ አርባ ጊዜ አርባ ሺ እኔ ሁሌ ይለዋለሁ አርባ ሺህ ነበሩ በዛ ሰዓት ላይ ከፍቅር ቴ ጋር ነበረው። እኔ የሚያውቀው ከፍቅር ቴ ጋር ነው እንጂ ከዚች ጋር ጭራሽ አላቃትም። እኔ ቱክቱክ ላይ እንደዚህ ሲመጣ እንጂ ከዚች ጋር ጭራሽ እና ከፍቅርቴ ራሱን እዛ ነበረች። እሺ ከፍቅር ቴ ጋር ፍቅረኛ ሞች ሆኖ ሲኖሩ የነበረ የት ሄደች? የት ሄደች? ሩታ ራሱ ከመጣች ሁለት አመቷን ልጨርስናት እንግዲህ፣ የት ሄደች ይህንን ሁሉ ቀን

ድሎት ላይ ያለ ሰው ለያየለን። አደለ እንደ ቤተሰቦች እሽ፣ ታግዳ እኳን ታግዳ እኳን እቺ ልጅ እኳን እያየች አደለም፣ ቪዲዮ እኳን ለማለት ከሆነ ነው። አሁን ይህንን ይሄንን የተናገርኩትን እና እስከ ዛሬ የት ነበረች? አንዴ እግሬን ተቆረጥኳን ገ አንገቴን ተቆረጥኳን እንደዛ ሆንኩን ምትይ፣ ፎሎ ፍለጋ ነው፣ ዩቱበሽን ለመሳደቅ ነው። አብርሽ በልጦኝ ሄደዋል። እኔን ለምን እሱና ህይወቱን በጥብጦ በጥብጭ ራሴ አላሳድግም እያልሽ ነው። ብታድግም እኮ መልካም ነገር ከሰራሽ ነው። እንዲ ካል ሰራሽ ማለት ነው። ዝም ብለሽ የሰውን ውስጥ ገብታችሁ እንዲ እያረጋችሁ ያልፍልናል ብላችሁ አታስቡሽ፣ ከምሬ ነውና ስለዚህ አብርሽ ጥፋት ያለው ሩታ መደበቅ ብቻና ብቻ ነው። የድሮ ያለፈ ህይወት አልፏል። እሷን ለምን ደበቀኝ ነው። ለምን ደብቀኝ ለምን እንደዚህ ያደርጋል? ትዳር ውስጥ ነው አይደለ እንደ እያለ ነው እና ወንድሙ ዛሬም ወጥቶ ተናግረዋል። ኒንጃይ ፍሬም በቃ ተንደርዶ እየተነገረ ነው። አት ለማመጣት ትይትዮ እስቲ እንዮ ከዛም በኋላ ሴት ሻንጣ ይዛ ስትሮጥ ምናምን ነው እያለ ያለው እና ሰው ራሱ እየናቃቸው ነው። ስለዚህ ሩስተም እንደዚህ ማድረግ የለባቸውም። ለሰው ክፍተት መስጠት የለባቸው ሁለታችሁ መዝጋት ትችላላችሁ። ይሄ ነው ቤተሰቦች። እንግዲህ መልስ ተመልሶላችኋል ይመስልኛል። ዩ አብርሽ እንግዲህ ሁሉንም ነገር መልሶላችኋል፣ ግን አንድ ላይ ቁጭ ብላችሁ ደግሞ አልተነጋገራችሁም። ብትነጋገረው ጥሩ ነው። ለምን ሩታም ምን አንተን ትፈራለች እንዴ? እዛው ቁጭ ብላ እኮ መነጋገር ትችላለች። ስለዚህ ከመቶ ፐርሰንት እንዱ አስራ አምስት ፐርሰንት ከሆነ ነው እንጂ የተናገረችው ሁሉ ውሸት ነው እኔ እስከ ዛሬ እንዶ አለ አብርሽ በጸብ ብለያየው ጥሩ ነበረ። ዛሬ መታየት ይናት አትበጠብጥም። እኔ ግን በሰላም ነው ከመንገድም ብንገናኘው የሆነ ጊዜ ብንገናኘው ሰላም እንባባል ብዬ ነው እንጂ ብዬ በሰላም ተፋተናል። በሰላም በቃ እኔና እሷ ተለያይተናል። ለዛ ነው እሷም ዛሬ መታ እንደዚህ የሆነችው ወደ ራሴ ይመለሳል ብላ አስባ ነው። ግን እኔ ወደ ራሷ መመለስ ጭራሽ ጭራሽ ጭራሽ የለም ብለዋል። እውነቱን ነው። በቃ ያለፈ ህይወት አልፏል ያለፈ ህይወት ገና ፍቅሩ እንደ አዲስ ይተካል እና ይመለስልኛል ብላችሁ ሴቶችም ብትሆኑ ወንዶችም ብትሆኑ ያዙኝ ልቀቁን የምትሉ ማለት ነው። ራሳቸውን መርምሮ እሺ፣ ሰው ልጅ እዛችሁ እናንተ እዛ እንደተኛችሁ መልሶ እዛ ጋር መጥቶ እናንተ ጋር አይተኛም ማለት ነው። አብርሽ ዛሬ ሮጦ እናንተ ስለበለጠ ለምን ይበልጠን ያላችሁ ብላችሁ ነው። እናንተ ግን እዛችሁ ነው አላችሁ። እሱ ግን ሮጦ ቀድሟቸው፣ ስለቀደማችሁ ለምን እኛም እሱ ወደ ኋላ ያስቀርተን እኛን አንቀድምም እያላችሁ ነው በራሳችሁ መቅደም ትችላላችሁ። በራሳችሁ ስትሰሩ እዛ ቦታ መደረስ ትችላላችሁ። ሰው ላይ ታኮ ወይ ሰው ላይ ተደግፎ አሌለው ሰው ልጅ እዚህ ጋር ምደርሰው። ስለዚህ ሰው ልጅ ደግሞ ቃሊያ ስለሆን እናንተ ለመድፋት አትሮጡ፣ ከምሬ ማለት ነው። ይሄ ነው። ቤተሰቦች፣ ላይክሽን ሰብስክራይብ አድርጉኛ፣ አበረታቶኝ። እንግዲህ ሀገራችን ኢትዮጵያ ሰላም ያደርግልኝ። ወዳችኋለሁ። ላይክ የምታደርጉ ሰብስክራይ የምታደርጉ ሁሉ የምትከታተሉኝ ወዳችኋለሁ። እነዚህ ሁለቱን ጥንዶች እንግዲህ ወልዶ ከብዶ ለማየት ያብቃን።